ልመናው ላይ ያደርጋል። አንድ ወር ቻባ የኔታ ይባቤ አንድ ወር የኔታ መንክር ጉባኤ እንዳይፈታ ለግየዱ አስተምር ነበረ። ሁለቱም ጉባኤ በዘራፊ እንዳነገ ሲመር ወይ ዘራ መንግስት ያለው ወይም የተማረ ሰውነ ተርታ ሰው አይመረው። ብሉይ ከንተን የተምር ያለው አቶ ገብረአምላክ ምላክ የሚባል የዚያው ሀገር ተወላጅ ተወካይ ነው። አቶ ማለት

ተመልካቾቻችን ዛሬ ይዘንላችሁ የምንቀርብ የፍትሀ ነገስት የአዲሳት የቅኔና የቡሻህን መምህር ናቸው። ለበርካታ ዘመናት ጉባኤ ተክለው ወንበር ዘርግተው ሲያስተምሩ የቆዩና አሁንም እያስተማሩ ያሉ ባሉበት ቦታ ታላላቅ ስራ እየሰሩ ያሉ ገዳማትን እያነጹ ሊቃውንትን እያፈሩ ያሉ ናቸው። እሳቸውም ሊቀ ብርሃናት ቆሙ ሳባ ይባቤ በላይ ይባላሉ። የኔታ እንኳን ደህና መጡ። የመጀመሪያ ጥያቃችን ስታይክ እስኪ የኔታ ትምህርት የጀመሩት በስንት ዓመት ወት ነው? ከእናቴ ከክብር ሲታይሽ ወርቄ ከአባቴ ከክቡር በላይ ፈንታ አብሽካን ተወልጃለሁ። አሁን ልደቱን ተዋራይ ወይስ ሌላ። ከዚያ አብሽካን ጆሪስ ክርስትና ተነስቻለሁ። ዳንግላ ወረዳ አሁንም ያንን ቦታ ገዳም አድርጌ ያስተዳድራሉ። ታላቁ አባቴ ደግሞ ሙሌ በላይ የሚባል ክርስትና ያነሳኝ ያለቃ በላይ የስልሳዊ ልጅ እሱ ክርስትና አንስቶኝ አስተምቆኝ። ከዚያ በኋላ በአራት ዓመቴ ወደ በሶስት ዓመት ግን አንጻን ሳለሁ ግርጅስታ ጊዮርጊስታቸው ተሮረና ትንሽ ጊዜ ቆይተናል። በአምስት ዓመቴ ወደ ናዳ ማርያም መጥቼ አለው እና ከአያቴ ከአባወርቄ እሳቸው እንዳሴ ብለው ያው ቀርቦ ነበረ ርስት የሚባል ነበረ አልቀደሱ መሬት የለም። በዚያ መካከል በህፃንነቴ ትምህርት የታገቡኝ በስሳ አራት ዓመተ ምህረት ደብረ ማርቆስ አባት ወስዶ ዲቁና መጋቢት ሀያ አንድ ቀን ዲቁና ሰጥቶኛል ከወንድሜ ጋራ እና እንዲያሆነን እዚያ ማደግ ጀመር። እኔ ትምህርት የጀመር በስድስት አመት ነው። እና መጀመሪያውኑ ትልቅ ወንድሜ ይማር ነበር እና ትልቅ ወንድሜ ሲማር፣ አስተዳደር ተብዬ ምሸት ምሸት እጅ አድር ነበረ እና አያቴ አባወርቄ ይባላሉ፣ ታላቅ ሰው ናቸው። ቀድሞም ትንት ይናገሩ ነበር ከዘራቸው መነኩሴ እንደሚወጣ እና ፈቅጀላለው እና ተማራኑ ከትልቁ ወንድሜ ቀጥዬ ትምህርት ጀመሩ። ከዚያ ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማሩ። መዝሙረ ዳዊትን ከተማሩ በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው ችግር ማያደርገው የለም። ጸመድ ጓም ገዛበታለሁ ሳጣ ወደ ቅኔ ቤት ፈቀዱልኝና ወደ በስሳ ስድስት ዓመተ ምህረት ወደ አስሩ ደብር አቸፈር ወረዳ አስሩ ደብር ሄዱ። አስሩ ደብር ማለት አስሩ ቤተ ክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት ሀያ ቀን ገባኋት። ከዚያም ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማሩና ታላቅ ወንድሜን አገኘሁት። እዚያ ስንማር ከርመን በየካቲት ገባሁ። በአመቱ በየካቲት ላይ ቅኔ አንድ ጊዜ ቅኔ ሞላሁ። የፋሲካ የፋሲካ ዝመታው አሁን ተመልሼ ከመርየታ ክነፈረዱ የዋሸራ ሰው ናቸው። ይህን ታክሊሉ ልጅ ናቸው። ዋስታ ሄዱ። ከዋስታ ከመርየታ ብርሃን ናቸው ፈር ወረዳ ላይ እኩል ሚካኤል ሄጄ ገባው። እዛ ቅን የተቀኘው አሁንም መርጌታ ከነፈርኩ ሄጄ መጀመሪያ አስነጋሪ ሆን። እኔ በገባ በአመቱ ተቀኘው። በተቀኘው በአመቱ ደግሞ አስነጋሪ ሆን። ከዛ ቀጥዬ ደግሞ ዘራፊ ሆነ ምክትል። ከዚያ ዋር ላይ ሄዱ። ዋር ላይ ሄጄ ከንተወለሰነት ደግሞ የዛ ተክለ ሃይማኖት እዛ ማር ቆየ እና የፋሲካ ተመልሼ መጣሁ ዋድላ ግን የልማር ውዬ ነው መጥቼ ከየኔታ መንክር መጣው ተማሪ ወስቶ ነበረ ተማሪ አይቀበሉም ነበረ ኋላ እኔን ተቀበሉኝ ምንድነው አዋይ ባቤን የተቀበሉት ስሏቸው አይ እናንተ ቄሱ ናችሁ ነው የምትገሩ እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉ ለግ የነበሩት የኔታ መንክር ስንሸው እንደ ነቢያት ትንቢት ይናገሩ ነበር። እንደ ሊቃውንት ምስጢር ያራቀቁ ነበረ። ይህን ተምራዊ ልጅ ናቸው። ዋላ ዋቅንያቸው ዋላ ነው። እዛው ከረም የኔታ ተወው ነበሩ። ዛሬ ባህር ዳር አሉ። ከዚያ ቀን የስማር ከረም ወደ ዋዚያ አስነጋሪ ሆኖ ዘራፍ ሆን። ከዚያ ተመረቁ መረቁና ሄዳ አስተምራሉ። የህፃን ይሄ ጊዜ አይቻለኝ አሉ እኔ የሚታየኝ ምንድነው? ብትሬ ወደ ማርቆስ ትሄዳለች። በደመናው ላይ አድርጋ ምንድነው ሲል ጅንፎል ይደረግበት ነው። አሁንም ይወስዱኛል፣ አምደብርሃን ላይ ያቆሙኛል። እና እንደው በቃ ምኝት አጣው። ለካ ብትሬ ጅንፎ የሚደረግም ማለት መጽሐፍ ሲመራለኝ እያለ ትንቢት እየነገረኝ ነው ማለት ነው። ከዚያ በግድ ሲመርቁኝ ቻባ አጨፈር ወረዳ ላይ ህን ተዋቤ ፀጋ እዚያ ገባሁ። የቅኔ መምህር ናቸው የአዲሳት መምህር ናቸው የፍትሐ ነገሥት መምህር ናቸው በጣም ከዚያ እኔ ከሄዱ በኋላ ወደ ሀያ ዘራፊ ሆነ። ተማሪው በዛ አንድ ወረዳ አልፈን ሁለት ወረዳ የለመል ነበር። ከዚያ ሳስተምር ቆየው ወደ አሁኑ ወረዱ የሁለት ሳምንት በሶስት ሳምንት ነው አሰንገሪ አደረጉኝ። እዚያ ዘራፊ ሆነ አንድ ወር

ፍታ ንግስት ተማራሉ። ኦሮሚያው ሊሆን እሳቸው መጀመሪያ ፍታ ንግስት የተማሩ ለምን የዲማ ሰው ሆዶ ደብረ ወርቅ ፍታ ንግስት እንዳይፈርድ ፍርድ መፈረድ የለበትም። እና ተማራሉ ኦራ ይከብደኛል። ኋላ የኔታ ገብረወልድ ይባላሉ፣ ግን የመምህር ነበሩ። ከዚያ ማስነገር አንተ መንገር ጀመሩ። ለመማር ሳይሆን ለመጠያ ብዬ ነው። ከዛ በሳምንት ያስነገሪያ ያደረክ

ጀምር እድሜ ካለኝ ያስተምርሃል ነው አሉ ይሻሏቸው። በዚያ አዲስ ሰዓት እያስተማር ታጉሮ ልሄዱ ሰፊ ትምህርት ቤት ነበር። የቀን ያስተምራለሁ በትርፍ ሰዓት ሌላም ዘራፊዎች ይመጣሉ። ከዛ እኔ ጋር አብረን እና እያስተማርነን የቅን የመምር ንታያይ ሲባላሉ ግን የእሳቸው ተጠግተን እሳቸው ደመወዝ ይበላሉ ያናስተምራለን እና ብዙ ጊዜ ብዙ ደቀ መዛሙርት አውጠናል። ጂማ ላይ መምህር ዘሚካኤል አርፏል። አሁን እሱንም እዚያውኑ ያስተማሩት መምህር ብዙ ወይም ገብረ ኢየሱስ አይለ ኢየሱስ የሚባለው የገዳሙ ኃላፊ እዚያውኑ ያስተማር እዚ ያስተማሩት ሌላም ብዙ ልጆች አዚ ያስተምር ያለው እዚያው ያለው ዛሬም የቅኔ መምህር የአቋ መምህር ሆኖ እነ መርሃ ጽድቅ እዛ ያስተማርኋቸው ነው። ብዙ አይነ ስውርም እየተሰረቀብኝ መልሼ አይነ ስውሮችን ለመምህርነት አውቅቻለሁ። አሁንም መራ ጽድቅ ይገኛል እዚያ አውቁቋ የሚያስተምር። ከዚያ እንዲ ያሉ ና ደግሞ አሁን አለቃ ሁን አሉ ደሞ እዚያ አዲሳቱን ዘለው ብሉ ይመርጡ ለማርያም ከመምህር ሀይለ ኢየሱስ እጅ ተማሩ። ከተማሩ በኋላ አሁን ታነገስ ተማራል። ታነገስ ተማራ ከመምህር ሞላ አብሻር ተምር ያለ መምህር ሞላ ወይም መምህር ኢሳያስ ይባላሉ። ከተማሩ በኋላ አሁን አለቃ ሆነ ያለቃሉ መምህር ሞላ የተነበሩ ዲማ ያው ሻሩ መምህር መምህር ሞላ ናቸው ወይም አባ ኢሳያስ ይባላሉ። እንደዚህ ስማቸው ሁለት ነው። ከሳቸው ከተማረ በኋላ ብሉይ ካንተን ተምር ያለው አቶ ግብረ አምላክ የሚባል የዛው ሀገር ተወላጅ ተወካይ ነው። አቶ ማለት

እንዲሁም መምራችን ደግሞ ያው ችግር ስላለባቸው አዲስ አበባ ለጵጵስና ደግሞ አሰቡ። እኔ ጳጳስም አልሆነ፣ ምክንያቱም ፍላጎት የለኝ። ማስተማር ነው ፍላጎት እንጂ ጳጳስና እኔ አልፈልግም። ጵጵስና እና ለሚፈልግ ሰው ሊሆን ይችላል። እኔ ፍላጎት የለኝ። ተምሮ ማስተማር ነው ከልጅነቴ ማይቸው ማየው

ለምን የቢቸና አውራጃ የቢቸና ወረዳ መጥተው ሊቀመኖሩን መታወቂያ ሰጠ ብሰደው አንተን እናስርሃለን አሉት። መታወቂያ አጣሁና፣ ከእለታት አንድ ቀን አንድ ካህን ነበረ ሊቀመኖር ጸሐፊ ግስ መጦ ባይማ ተነስቶ ይሰማና ቃሉን ጻፉና እንካማ ሀብቴ ፈረምበተ ነው እያት ያል ነው አለኝ። መቼም አረቄ አንዳንድ ጊዜ ጥሩ ነው። ስካር ስርቆት አንዳንድ ጊዜ እንዲው ለሚጠቀምበት ይጠቀማል። ስከሩ ማለት አይደለም ሰክሯል እና ማየተም ማረገልኝ ደስ አለ። በመስከረም በጥቅምት ለወጣ ያችን ማየተ መያዝ መምሩ ደግሞ ነበሩ። የእሳቸውን ፈልጌ ሰድ ሞቅ ብለው አገኘኋቸው እና ምንድን ነው የሚባለው? ስለ ፍቅር በስማም ትቅር ይባላል። ሄዱ። ምን ሆነ ነው አንተ አሉ። መታወቂያ ጸበል ሄደል አረቂ አልጠጠም፣ አሉ እኔ አረቂ አልጠጠም ነበር ለመታወቂያ ብዬ ትንሽ ቀምሻለሁ። በዛ ጊዜ ሞቅ ስላላቸው ዝም ብለው አተሙበት። ምን እንደሆነ አላነበው። ማንበብ የግድ ነው፣ ሳይነበብ አይተመድ። ሁለት መታወቂያ ያዙ። ከዛ ወዲያ መጽሐፊ ነቃ ቤት አገባውና ሰኞ፣ ከዚያ ወጥቼ ሞጣ አደር። መንገድ አልነበረም። ከሞጣ በነስተን ባህር ዳር ገባነ። ረቡዕ ባህር ዳር ገባነ ጥቅምት አስራ ዘጠኝ እንታኔ ነበረ አሙስ ነበረ አያ ከዚያ ከገባነ በኋላ እኔ የመጣው መጽሐፉን ለሀገሬ አሁን ላለሁባት ያደጉባት ቤተክርስቲያን ለናዳ ማርያም አስረክብ ብዬ ወደ ጎንደር ወይም ደግሞ ጫካ ዋልድባ ልግባ ብዬ ነበር እቅዴ። ነገር ግን በሱባኤም የሚነገረኝ ትምህርት እንደማስተምር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደምማቆቁም በልጅነት የማንስሶ ይነገረኛ የታወቀም እኔም አውጮን የመጣ ግን እኔ በግድ ጫካ ልገባ ነበር የመጣው። ጎንደርም ደግሞ ትምህርት እንደገና ልከልስ ብዬ ነበረ። ኤልያስም ሂጄ ነበር። ብዙ ቦታ ተመጃ ነበረ። ግን እንደ የኔታ ማርቆስ ያለ አስተማሪ የለም። አባ ማይቶትም ነግረውኛል። የትም ቦታ ብታድ እንደሳቸው ያለ መጽሐፍ መስተምር አታገኝ ብለውኛል። ማናቸው አባ ማይቶት እዚህ ዘከራቦ ነው የነበሩ እና አባ ማይቶት በእኛ በሀገራችን አባበራ ነው የምንላቸው። በጣም የተማሩ ናቸው። በጣም የተማሩ ከእነ መምህር ፍሳ ደብረ ሊባኖስ የተማሩ ታ የና እውነት ቴዎፍሎስ ጓደኛ ናቸው። አሁን በቅርብ ጊዜ ባህር ዳር አርፈው ጊዮርጊስ ተቀብረዋል እና ያለሳቸው ምንም አታገኝም ብለው ነግሮኛል። እኔም ዞር ዞር ጎንደርም ደህል ነበር። ያው ከዚያ በኋላ ሀገር የገባው አሙስ ገባው አሙስ ገብቼ አንዲት ባይታዊት ነበረች እና ቤተክርስቲያን አገኘዋት እና ሰላም ተሰጠዋት ያው እንደ እናቴ እኔ እናት አላውቅም እንጂ ያሳደገች ናት። ቤተክርስቲያን ሳድር በዚያ እሷን ስላት አይኗን ታውራ አገኘ። ምን ሆነሽ ነው ታውረሽ? ያለ ስላት አንድ ልጅ ነበረ አብሮኝ። አርብ ዕለት ሄደ በቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ ጠዋት ታውረችኝ ያለ እኔ ዲማን ስነሳ እሷን ስታውራት አንድ ሰዓት ነው ኋላ እንዲ ያለች በኋላ ናም አለች ስለዚህ ሁኔታ በነገሮች ላይ እንጂ ወደ ናዳ ማርያም የደረሱት ወይም የገቡት መቻ ዓመተ ምህረት ነው ማለት ነው። በሰባ ዘጠኝ ሰባ ዘጠኝ ጥቅምት ሀያ ነው የገባው። ከዛ በኋላ እና እንዲ አብዬ የገባው አረብ ሀያ አንድ ነው። ቅዳሜ ሀያ ሁለት ከእኛ ከገዳሙ በስተ ምስራቅ ቁራ እየሱስ ሲባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድለት መጽሐፉን አስረክቤ ሰኞ ጎዳና ልቀጥል ነበረ እና ብዙ ሰዎች አብረው ነበሩ። ከሸዋም ከጎጃም ከጎንደርም ያሉ ብዙ ተማሪዎች ነበሩ። ከዚያ እሷ ምን አለች? ናም ማለች አንተ የሴት የወንድ ገዳም ይቋቋማል፣ እኔ አላየውም ማለች አንቺ ስላት ሙት ሙት አለች የሴት የወንድ ገዳም ይቋቋማል፣ እኔ ግን አላየውም ማለች ቴብለት ምን ማለት ነው? እዛ ቆየና ዛሬ ትምህርት ቤት የተተከለበት ዘንድ ሜዳናት የአባቴ መሬት ነው። ከዚያ ላይ እጀ ቁሜ ወደ ውራ ኢየሱስ የሚሄደው ሰው አንተ ይባባላሉ የኔታ ይመጣሉ፣ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይላል። በጫካው ሲሄዱ እኛን አላዩ እና አባቴን ጠየቁት፣ እች መሬት ምንድነው ጎዘን ያረጋት ስለው የበሬ ሳላረጋታ ነው። አይ በልተው አንተ ደም አንተ ባላወቀው እግዚአብሔር ባወቀው ጭመሬ ነፃ ያደረገ ለትምህርት ቤት ነውኝ ዝማ እሷ ጋር አደርና ሀያ አንድ ቅዳሴ አስቀድሰን እዚያ ገዳሙ ደርሰን እሁድ ዕለት ቤተክርስቲያን ቆይቼ ሰኞ ዕለት ከዚህ በጣም የማይባል ተማሪ መጣ እና ድብካላ አባ መኮንን የሚባሉእና በገብረ ስላሴ የነበረው ለአንድ አመት ብለው ማለት ለአንድ አመቱ አካሉኝ ከዛ በኋላ

መጽሐፍ መጀመሪያ የጀመረው መዝገቡ ይባላልና መጀመሪያ የጀመረ እሱ ነው። እሱን ደግሞ የእሱን ቤት ደግሞ ጽራጼ ሆን አሉት። መንፈስ ቅዱስ የወረደበት እዚ ኤፍራት አሉት። ፈሪያታ ማለት ጸዋሪ ተፍሬ ማለት ነው። ግስ ማወርድበትን ቦታ ደግሞ አንዱ ሙለት ጽራጼ ሆን አሉት። ተማሪ ሽንት ቤት የሚጻዳበትን ደግሞ ናዝሬት አሉት። ናዝሬት በብራይስ ቋንቋ ውስኳላ ማለት ነው። እዚያ በየካቲት ደግሞ ተማሪ ያብጅ ጾም ዲያቆናቱ ተማሪው የመጡበትን ደግሞ እንትን አሉት ገሊላ ብለን እንሰየም ነው እና እንዲህ ያለ ነበር። ስም የራሱ የትምህርት ቤቱ ስም አለ። አሁን ስንገናኝ የት ነበር ገሊላ፣ የት ነበር ፅራፅዮን፣ የት ነበር ናዝሬት፣ ቤተልሔም ብሎ መጠወታል። እንዲያርገን እዛ እያስተማረን አንድ ዓመት ያል ነው። ፈቃዱ የእግዚአብሔር ሆነና እንግዲህ እየተባሰ ሄደ። የአዳር ትምህርት ቤት አቋቁማለሁ ብዬ እዛ አኳቢያ ላይ ታች ጫካ ላይ ዋውጥ እንሰራለን ስንል አንዲት ማይላቀች መጣች። ኋላ ማይ ማርታ አንዳንድ ሲሉ ሴቶች ወረራረጉትና ቅዱስ ላሊበላ እናስፈቅደን ከአቡነ በርናባስ ለሴቶች የሴት ገዳም ማቋቋም ነበት እና ብዙ ፈተና ደረሰ። ያው እግዚአብሔር ፈተናውን አስታገሰው። እንዲሆነ ከሰባ ዘጠኝ አንስተን ነው ዲማ። ከሰባ አራት እስከ ሰባ ዘጠኝ ብዙ ደቀ መዛሙርት አውጥቻለሁ። አዚያ መጽሐፍ እያስተመሩ በስተጎን መጽሐፍ የሚመሩትም ደግሞ ሲከልሱ ከኛ ከሰባ አራት መስከረም አንድ ነው እስከ ሰባ ዘጠኝ ጥቅምት አስራ አምስት ድረስ አስተምረንበታል። ዲማ ነው። ዛሬም ያ ጉባኤ ቤቱ ሳስተምርበት የነበረው ትምህርት ቤት ተሰርቶበታል ሳስተምርበት የነበረም ወንበሩ አለ እስካሁን ዲማና እና እንዲሆነን ዲማን የለቀቁት አለቃ ምናምን እያሉ ነው እንጂ እንኳን ያን ጊዜ አሁንም በ ደስ ይለኝ ነበር ግን አለቅነት ይባል ነገር ከትምህርት ጋር ማይመች ስለሆነ እዚያ መጣና ከዚህ በሰማንያ ስድስት ድሮ የአባናዳ የሚባሉ ታላቅ ዋይታዊ ነበሩ። ዋሻ ያላቸው ብዙ ነገር ነበረ ገዳም ነበረ እና በክፉ ቀን በአፄ ዮሐንስ ገዳማቱ አልቀው ቦታው ተፈቶ ቤተክርስቲያኑን ገበሬ ወርሶት በጥቁር ራስ ሲቀደስ ቆየ። በሰማኒያ ስድስት አመተ ምህረት በአቡነ በርናባስ ፈቃድ ኤጲስቆጶሳትን አምጥተን ጥር ሀያ ቀን እንደገና ያው ታድሶ ማለት ነው። ገዳም አድርገነዋል እና አሁን በእመቤታችን በስተሰሜን ያለው የሴት ገዳም ክብረ ደናግል ለአንዳ ቅዱስ ላል ይበላል። እንሰክለንበታል አሁንም ደግሞ በግሸን አምሳል ህንፃው እንደናገን አድሰ ነው እንኖራለን። በዚህ ዓመት ውስጥ ግን ብዙ አንድ ሰዓት የተማሩ ልጆች አሉን ወንድሞችን አብሻርም የተማሩ ታነገስ የተማሩ በቅኔ የተመረቁ አሁን አንድ እንትን ብንል አዲስ አበባ እነ መምህር ቀለሙ እነ መምህር ተስፋ አሁን ወደ ውጭ ሄዷል እንጂ እነ መምህር አለ እንተን አይምሮ ሌሎችም ብዙ ናቸው። እነሱች አይደሉም ተመርቀዋል። ባህር ዳርም እነ መምህር ዮሴፍ እንተን ምስሉ እነ መምህር በትሩ ምራዊም እነ መምህር ዮሴፍ ደኔ እሱ ሰናይ እነ መምህር ይትባረ ዱርቤቴ እነ መምህር ኪዳነ ማርያም ባህርዳር እነ መምህር ጻድቆ ሀገረ ስብከት የሚሰሩት ሚጫ ላይ እነ መምህር መልከ ጼዴቅ ሚጫ ወረዳ ቆሶወር ደግሞ እነ መምህር ስሙር ዞን ሀገረ ስብከቱ ነው ያሉት። ሌሎችም ደግሞ እነ መምህር መዝገቡ ታላቁ መዝገቡ ለመምህር መሰረት፣ ከዚህ እስከ አፋር ሀገር እስከ ውጭ ሀገር ብዙ ተማሪ አስተምረናል። እግዚአብሔር የተመሰገነ ተማሪ አዳጋ አደጋ ደርሶን አናቁ አስተምሮ ነው። ደግሞ በሞትም እንኳን የተለየብን ዛት የለ። አሁን እያስተማርናልና አሁን እድሜ ካገኘነ ደግሞ አንደ ቤታችን ስተም ይዘጋ ላስተምር አሰባለኝ። መምህር ሹመትም እምቢ አለሁ። ቅስና አለቅነትም እምቢ አለሁ ብለው ወረቀት እንግዲህ አዚው አስተምር ነው እና ይህንን ግዝት አልፈቱኝም። ስላልፈቱኝ አሁንም እያስተማሩ ነው። እኔ ያስተምራለሁ ያው ተማሪውን ድንግርግር እንዳይል ብለን ነው እንጂ የዋሸራ ቅኔ ቅኔ ይማራ፣ የዋድላ ቅኔ ይማራ፣ በዋድላ ግስ እናወርዳለን። የጎንጅ ቢሆን ደግሞ እንደዚያው ተማሪው እንዳይከብደው እያለ ያው እናት ለልጇ